ይባላል ነገሴ ትቼ፣ ቁጮ ለመስራት ምን ያህል ጊዜ አምስቱን ስድስቱን የሚፈጩት ምኑ ደግሞ፣ ሁለት ሰው ሦስት ሰው ሆነ ሦስት ሰው ሆናችሁ ቀኑ ሙሉ ምን ያህል አድካሚ ነው። እግር ሰቅሎ መፍጨቱ ድካም አለው። ከመጀመሪያ እስከ መጨረሻ ድካም አለው። ድካሙ ብዙ ነው። ቆጮ ግን? ከተፋቀ በኋላ ከበሰለ በኋላ ይቀጠቀጥና፣ በቃ ተቀጥቅጦ ተጣጥቦ የሚሸጥም ከሆነ ይሸጣል፣ የማይሸጥም ከሆነ ወደ ቤት አስገብቶ ይበላል፣ ለቀለብ ይሆናል። እንደው ይህንን ድካም ሊቀንስ የሚችል ነገር እንደው በመጣልን ብሎ አስቦ ያውቃሉ እርሶ? ከየት ይመጣል ታዲያ? ብናስብም እንኳን አናገኝም፣ አይገኝም። ቀኑም ሙሉ እንግዲህ እንዲዝዙ ነው የሚውሉ። ማማ አሁን ይህንን ሊሸፍሉትና እዛ የሚጠብቁ ንግዶች አሉ። እዛ ደግሞ ሄደን የምናየው ነገር አለ። እሺ እዚህ ይዤት የመጣሁት እዛ ያሳዩኝን የቆጮ አሰራር ስርዓት የአድካሚ የነበረውን እሱ ቢቀንስ የሚችል ማሽን ተሰርተዋል፣ የሚለውን ለማየት ነው። ያዩትና ደግሞ እሱ ምን እንደተሰማዎት ይነግሩኛል። እሺ እንዴት ናችሁ? እናመሰግናለን። እንዴት ናችሁ? እርሳቸው ወይዘሮ ነጋሴ ቲቻ ይባላሉ። በባህላዊ መንገድ ቆጮን ሲሰሩ ነው ያገኘ ናቸው። እና እስኪ ማሽኑ እንዴት እንደሚሰራ ታሳይልኛለች ይሄ ደግሞ እዛ ቆጮ ከጉድጓድ የሚወጣ ማለት ነው። እዛ እንደዚህ በእንትን የሚጨፈጨፈው እዚህ ደግሞ በዚህ ተቆርጦ በዚህ ይሰራል ማለት ነው። እማማ እንዴት አዩት? ማሽኑን ቀደም ሲፍቁ ሲቀጠቅጡ ነበር ያየነው እና ይሄን ማሽን ምን ያህል ስራ ያቀላል? ምን ተሰማውት? እስኪ እሱ ማሽኑ ቆንጆ ነው። በሀገራችን መምጣቱ በጣም ደስ ይላል። ስራውንም ያቀላል የሰውንም እንዲካም ቀንሳል። ሁሉም ግን በየቤቱ በየቤቱ ቢኖረው፣ አዎ ሁሉም ቢኖረው ልሰራበት ይችላል። ግን አንድ ብቻ ሁለት ብቻ ቢኖር ፈላጊውም ደግሞ ብዙ ነው ወጣቶችን እዚህ አካባቢ አደራጅተን ወደ 12 እና ከዛ በላይ የሚሆኑ ወጣቶችን አደራጅተን ወደ ስራ አስገብተናል። ልክ ሌላ ቦታ ወፍጮ ቤት ሞዴል ነው የተከተልን ያለ ነው። በአካባቢው ያለው አርሶ አደር እንሰቱን ይዞ መጥቶ እዚህ በቆጮ እና በቡላ መልክ ተዘጋጅቶ ይዞን የሚመለስበትን ሁኔታ ነው አሁን እያደረገ ነው ያለ ነው። ስለዚህ በማህበር ተደራጅተው ይሄንን ማሽን መግዛት ይችላሉ። በተጨማሪ ደግሞ በአካባቢው ያሉ ከዚህ አካባቢ ትውልዳቸው የሆኑ ባለ ሀብቶች አሉ እነርሱ ደግሞ እየገዙ በብዙ ድካም አሳደገቻቸውን እናታቸውን የሚክሱበት እድል ነው ብዬ ነው ማስበው ስለዚህ የምርት ሂደቱ ተሻሽሏል የቃና የጣዕም መሻሻል አለ የኳሊቲ ለውጥ አለ ኢቭን አሁን የታሸገበት በጣም የተሻለ ነው ስለዚህ ወደ ውጭም ለመላክ እድል የሚፈጥርበት ሁኔታ ላይ ደርሰናል ማለት ነው